ሰላም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ልኝ ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ የሚገርምና የሚደንቅ ታሪክ ነው። የእነዚህ ልጆች ኮሜዲ ልበለው ወይስ ድራማ፣ እኔ እንጃ፣ ብቻ አላቅም። እንደኔ ግራ የገባውና ወይም ምን እያደረጉ እንደሆነ ያናደደውም ያበሳጨውም ሰው እንዳለ እርግጠኛ ነኝ። ምክንያቱም በየቀኑ አንዳንድ የፊልም አክተር ይመስል እየቀያየሩ የሚመጡት ነገር በጣም የሚገርም ነገር ነው። እና አብርሽ ሩታ እንግዲህ በዚህ ደረጃ በዚህ ደረጃ አብርሽን ስትናገር ሰምቼም አይቼ ማለት ነው ታስበው እንዴት ስታስበው አሁን መውጣት አፈን ሞልታ መውጣት ትችላለች ትላለች ባለጌ ባለጌ ነ

እሱቶ እስከ ዛሬ ያመጣቸው መሀል ጠቆች የት ሄዱበት? ዛሬ አንድ መሀል ጠቅ የለህም። አለ ቆዴ ከሌላ ሀገር ደግሞ ደውላ እንዳታስመጣ ጨምርና የሆነ ነገር ፈጠር። አንተ ሁሌም እንደዚያ አይነት ነገር የመፍጠር ጀብድ ስላለ ማለት ነው። ይኸውልህ እስከ ዛሬ ያደረግከው ነገር በሙሉ ማለት ነው በጣም ዋጋ ሊያስከፍልህ እንደሚችል ታውቃለህ፣ ታውቃለህ እኔ እስከ ዛሬ ድረስ ብዙ ሰዎችም ይሄንን አታድርጊ እንደዚህ እንደዚህ ጥሩ አይደለም፣ ምንም ቢሆን ጥሩ ነገር እናሳልፈሻል ስላሉኝ፣ እንዲሁም ደግሞ እኔ ክፋትን በክፋት የመመለስ ፍላጎት ስለሌለኝ እንጂ ጥግ ድረስ ምን ማድረግ እንደሚችል ጠንቅቀህ ታውቀዋለህ። ገባህ? አሁን እየመረቅሽ ነው ያለሽው። ጥግ ድረስ ሰላም እየፈጠርሽ ነው ያለሽው። ሰላም እየፈጠርኩ አይደለም እየተውኩ ነው ከገባህ፣ እየተውኩ ነው። ነገር ግን ማልተውክ ቢሆን ኖሮ ጥግ ድረስ ምን ማድረግ እንደሚችል ምን አይነት አቅም እንዳለኝ ጠንቅቀህ ታውቀዋለህ። ገባህ? ያንን ደግሞ አንድ በአንድ ማስረጃዎች አሉኝ አንድ በአንድ ማስረጃዎች አሉ። ከኔ አንድ እርምጃ መጓዝ ብቻ ነበር የሚጠበቅብኝ። ያንንም ነገር እያደረግኩት ነበር፣ ግን ለፈጣሪ ስል ትቸዋለሁ። ገባክ። አንተ ግን ሂሊና ካለ ይህን ነገር ማስተዋል ቻልበት። እሺ፣ ዛሬም ስለ በቀል ስለ ክፋት ምናምን ምናምን አታስብ

ያኔ እሱ አልፈልግም ትበላኝ እኔ ትቼ እሄዳለሁ። እዚሁ መግባባት ማን የሚባለውን ታሪክ ተውና፣ ይህንን ጭቅጭቅ ስለማልፈልገው አንተም ሌላ ነገር ውስጥ እንዲገባ ስለማልፈልግ ምንም አይነት ነገር እንድትጮህባት አልፈልግም። እሺ በስነ ፖይንት ፖይንት፣ የሆነ ጥያቄ ነው መጠየቅ የምትፈልገው መጀመሪያ ደረጃ ከዚህ ልጅ ጋር ያለሽን ግንኙነት እንድትነግሪኝ እፈልጋለሁ። ሁለተኛ ደረጃ ከእኔ ጋር መቀጠል ትፈልጋለሽ አትፈልግም? ሦስተኛ ደረጃ ደግሞ በእነዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው? በጣም ጥሩ። ለመጀመሪያ ጥያቄ ምንድን ነበር የመጀመሪያ ጥያቄ? አይዶን ለወስቻለሁ። ሁለተኛውን ግን አስታውሰዋለሁ። ከዚህ ልጅ ጋር ያለሽን ያለሽን ሪሌሽንሽፕ ምንድን ነው ይሄንን ለአንተ ማስረዳት አይጠበቀብኝም፣ ምክንያቱም የማይገባህ ነገር ውስጥ መግባት ስለማትችል አንደኛ። ሁለተኛ ደረጃ ደግሞ ይሄንን ነገር እስከ መች ነው የምንቀጥለው ምናምን ላልከው ነገር ደግሞ ማለት ነው እኔ ሁሉን ነገር ጨርሼ እንደው መቀጠል አንችልም ብዬ ፋይሉን ከዘጋሁት ቆየ አንተን እንደዚህ እንደዚህ እንደዚህ እያንዛዘፈው ያለሁም በሁለተኛ ደረጃ ማለት ነው። ሶስተኛ ደግሞ እስከ እስከመሸኝላንች የምትቀ- የምንቀጥለው ምናምን ምናምን ላልከው ነገር እኔ ፋይሉን ከዘጋሁት ቆየ መቀጠልም እንደማይፈልግ ሺ ጊዜ ተናግሬያለሁ። አይደለም አንተ ለ በየቦታው እየተገኘ ለምን እንደዚህ ያረግ ለምን ወረለምን ወጣሽ ወረሽሽን ነገር ነው እያደረግሽ ያለሽው። የምሬ ነው። ዛሬ ላይ ገባሽ ይችላል ምናልባት ዙሪያሽ ላይ ብዙ ሰዎች ስላሉ ሆይ ሆይ ሆይ ሆይ እያሉልሽ ስለሆነ ያንተ ዙሪያ ላይ የነበሩት ሰዎችና ና ሆይ ሆይ ታዎችክ ወደ የተሸኛቸው አቅቶኝ አይደለም፣ ሩታ ሰላም ስለምፈልግ ነው። አቅቶኝ አይደለም ከአንቺ በላይ መሆን እችላለሁ። ታይ ለምን አትሄድም? የምሬ ነው። ከአንቺ በላይ ሆኜ መገኘት እችላለሁ። ምን ከለከለ? ኪድ ተይሻልሽ፣ ሩታ አረ እባክህ፣ እየስፈራራይ ነው። እየታገስኩሽ ነው ነው የምሬ ነው። እየታገስኩሽ ነው ያለሁት። እነት እኔ የሆነ ሰው በህይወት ላይ መጥቶ ሄዱ አይደለም። አሁንም ማንቺ አንቺ ማንቺ ላይ እያልኩ ያለሁት አረ ተረዳሽኝ ያለፈው አልፏል ምናልባት ብዙ ጥፋቶች ሊኖሩ ይችላሉ ይችላሉ እንጂ አሉ ብለህ እንኳን እኮ ማመን ማትችል ሰው ነህ አንተ በጣም ጻዲቅ ነህ አይደለህም ጻዲቅ ነህ ጻዲቅ ነህ ጥፋተኛ አይደለህም ጻዲቅ ነህ እስከ ዛሬ ራስህንም ኦዲየንስንም ጻዲቅ እንደሆን ጋር እያሳየህ የነበረው ጻዲቅ ነህ አንተ በጣም ንጹህ ሰው ነህ አዎ እኔ ጥፋተኛ ነኝ ከይሳገመ እኔ ጥፋተኛ ነኝ ስለሱ ነገር ደግሞ ይኸውልህ ልንገርህ፣ አያገባህም፣ አያገባህም፣ ምን የሚውል አያገባህም። የማያገባ ነገር ውስጥ እየገባ አታብካሽ። ሩታ፣ የምሬን ነው። እኔ ከአንቺ በላይ ሆኜ መገኘት እችላለሁ። መንገዱን ጨርቅ ያድርግልህ። መስማት ትችላለህ። ይኸውልሽ፣ ትዕግስት ላታ ከዛ ሊቀቀትናማዊ መንገድ ነው። እያወራት ነው። አንድ ነገር ልንገርህ አንረገል ነገር ይኸውልህ፣ ያኔ እሱ ስላለ አልነበረም። እሺ፣ እሱ ስላለ አልነበረም። የበረታሁት የጠናከርኩት እኔና እኔ ስለሆንኩኝ ነው፣ እና ፈጣሪ ስላለኝ። ዛሬ ሰው አለሽ ምና ምናም ብላ ይኸውልህ፣ እኔ እኔን ህሊና አንተ ለማለት አትሞክር ለማቆሸሽ አትሞክር። እሺ፣ ይሄ አንተ የውለ የወረደ አስተሳሰብህ ነው። እኔ ያለው ሰው ተሙሉ ታጭ፣ ያኔ ግን ብዙ ይሰማሻል። ነው ሁሉንም እኮ አየሁት። ከእጄ የበላ ሁሉ ዞሮ እንደሚበላኝማ በደንብ አየሁት። ማን ንጹሕ ማን ክፉ፣ እኔ ላይ ጥሩ እንደሚያስብ እኔ ላይ ክፉ እንደሚያስብ አየሁት። ልንገርህ እኔ ደግሞ ይሄ ያበላውበት እጅ ይጠላቸዋል። ይሄ ያበላውበት እጅ ይጠላቸዋል። ሁላችሁንም እያንዳንዳቸውን ታያለህ። ፈጣሪ ደግሞ ከላይ ከፍላቸዋል። እኔ ደግሞ እሱን ብዬ እንጂ ማለት ነው። ልንገርህ ስንት ነገር ማድረግ እንደምችል አንተ ራስህ ህሊና ያውቋል። ካሁን በኋላ ማለት ነው አንድ ነገር ውስጥ እንዳትገባ፣ እንዳትጠራኝ፣ እንዳትከተለኝ። ጨርሻለሁ፣ ጨርሻለሁ። መጨረስ ትችላለሽ። ምን ተጠይቀሽ ነው እንደዚህ የሚያደርግሽ እንዴ? በጣም ብዙ ሰው ብዙ ቦታ ሄዶ እናውቃለን። ምንድነው አስር ቀን አምስት ቀን የሆነ ቦታ ርሰሽ መቼ ሌላ ታሪክ እንደማታቂን አክት የምታደርግኝ ምንድነው? ቢገባሽ ረጅም አመት ከአብርሃም ጋር ነው። ነገር የለም። ከሱ ጋር ብትታረቅ አይመለከተኝም ሽ ሩታ። ካልተመቸሽ መብትሽ ነው። የፈለግሽ ግን ከሆነ ነው ነው ችግርሽ ላይ ነገሮች የማይገባ ነገር ስታውሪ አው በቃ

በቃ ፋሚሊዎቹ ማክበር አለብሽ። ሽን ኪዝሽ ከተሽ የንቀት ነው የሚመስለው። ማውጣት አለብሽ። አይ ካለሽ ደግሞ የንቀት ነው። ከሷላት እንመለስበት አለ። አሁን ጽጌ ሰምጣሽ ከጽጌ ጋር ማውራት ምንም። ከሁሌ ችግር ፈጣሪዎች እኛ ነን። ታውቂያለሽ። እኔ አንቺ ዳኒ ሶስታችን ያለፈ ችግር ፈጣሪ የለም። አላውቅም ደግሞ አሁን ወደፊት የሚመጣውን አዎ እኔ ማለት በጣም ባለፈውም ብዙ ነገር አውርተናል። በአብርሽም ጉዳይ ብዙ ነገር አውርተናል፣ ምናልሽ እና ብዙ ነገር ተነጋግረናል። ስለዚህ ትናንትና ወደ ያየሁት ቪዲዮ እኔ ከአንቺ ማልጠብቀው ከአንቺ እኔ እንጃ፣ እኔ ከአንቺ ምን እንደምጠብቅ አላውቅም። ወይ አንቺ ትክክል ነሽ። ስለሱ ልናወራ ነው ወይስ ስለሱ ልናወራ ነው? የምርሽ ነው ሁ የምሬን ነው ለምን ለምን ማለት ልክ ልክ ነሽ? እንዲህ አልገባኝም። እንዴት ል በጣም እኔ ብዙ ሰው ነው እየደወለ የጠየቀኝ። ምንድን ነው እየተካሄደ አልገባኝም። አፍ ልጁ ሞኝ ነው ይመስላችሁ? ማን ልጁ? ማን ልጁ? ስለምን ልጅ ማለት አብርሃም። አብርሃም ምን አብርሃም አለ? ከኔ ጋር የነበረ ማሆን የለበትም። ስለ የለበት እኮ ነው እየነገርኩሻል እና የዚህ ነገር ተባባሪ ነው እሱ። ኦሬዲ ፍቅር ውስጥ ያለ ስለሆነ ማትረፍ የሚፈልገውን ነገር ለማድረግ ሌላም ነገር ሊሄድ ይችላል። አንቺ ተባባሪ የሆነች እዛ ጋር ልጁን ለማሳሳት የሄድሽበት መንገድ በጣም በሚያሳፍር ሁኔታ፣ ሴትነትሽን በማይመጥን ደረጃ ሁለት እንደዛ ተደርጎ የሚመጣ ማንነት የሚጠቅማት ምን ደሚጠቅማት፣ ለሷ ወይስ ለአብርሽ ምን ደሚጠቅመው? ከአብርሽ ጋር መስ ስለሆነነሽ ማንነቱን ለማወቅ ነው የተደረገ ይሄ ነገር። ለምን ለምንድነው? ሁሉ ነገር በፈተና ሁሉ ነገር እናንተ ማናችሁ የምትፈትኑት? ሲጀመር አብሮሽም ሆኖ አብርሃም ይሄን ነገር ማድረግ የለበትም። አብርሃም ያደረገበት የራሱ ሪዝን አለው። አውርቼዋለሁ ሰምቼዋለሁ እኮ እኛም ያደረግንበት የራሳችን መሆን ያለበትም። አንቺ አንቺ ገብተሽ ከእሱ ጋር ያንን ነገር ማድረግ አልነበረብሽም። ለራስሽ ለክብርሻ አትጨነቂም? እንዳንቺ ከአንድም ሁለት ነው። እንደዚህ አይነት ነገር ሩም ውስጥ አስገብቶ መፈተን እንዴ! ልጅ እኮ ሰውን አንድ ያክል ጠቅሽ ቢሳሳትስ በቃ መሳሳቱን ነበር የፈለግነው? ለምን ሰውን ለማስተካከል ከስተት የምጀምረው ያልገባኝም። ይሄ ሁሉ ደሞ አሳብ ያንችን የሱ አይደለም። ይሄ አንቺ ከቀመራት አልሽማ። ጽጌ ማን እንተዋወቅ? ሰዎች አይደለንም? በጣም ብዙ መንገድ መተን ተባልተን፣ አንዴ ስንታረቅ፣ አንዴ ሰላም ስንፈጥር የመጣን ሰዎች። እንደዚህ አይነት ጽጌ ምን ማናት ጽጌ ለማንም ራሴ ማስረዳት አይጠበቅም፣ ስለዚህ ለማንም ራሴ ማስረዳት አይጠበቅም እያልሽ ቀን በቀን በቃ እንግዲህ እኔ ያገኘሽው ወድጀው እና የምትወጁ ከሆነ ለምንድን ነው ፈተና ውስጥ የምታስገቢ? በራስሽ መንገድ አትጅም። ቪዲዮስ ምን አስፈለገሽ? ያው ከፈተናው በኋላ ደግሞ የበለጠ ወደድኩት አይቻል